ወይ ጉድ እንደው አሸሹም ምንድን ነው የሚባለው? እኔ ያው በሄሉም ብናድድም በያብ ስራ እየበለጠ ትናድጃለሁ። ኦኬ፣ ሄሉ አጥፍታለችም አላጠፋችም በመካከላቸው ብዙ ነገር እየተፈጠረ ነው ያለው። እና ሄሉ በእርግጥ ጥፋተኛ ናት? አዎ። እዚህ ጋር እየወደዳት እያከበራት ካለ ሰው ጋር ትታ እንደገና ከልዑል ጋር እንደዚህ መሆኗ ተገቢ ነው ብዬ አላስብም ሲቀጥል በምን ፍጥነት ነው ያቺን ተንካሴ ይዘህ የመጣኸው ደውለህላት እንዴት ነው ቶሎ ማትመጣው ታዲያ እሷ ደውዬላት ቶሎ ደረሰችው እና ሄሉ ደውለህላት ቶሎ አልደርስም ብላሃለች እንዴ እንዴት ነው የምታስበው ሲቀጥል ምን ልልህ ነው ማለት የፍቅር ፍቅር የለም መቼም ሄዱ ስላደረገች አንተ ማድረግ አልነበረብህም፣ መሆንም አልነበረበትም ምንም አልታመምክም ማለት ነው። ለፍቅሮ አልታመምክም። ወዲያው ደውሎ ስልክ እሷን ለመጥራት የቸኮልክበት መንስያ አልገባኝም። ሰው እኮ በፍቅር ታሞ ይህን ያህል የምትወዳት የምታፈቅራት ቢሆን ኖሮ ይህን ያህል ቶሎ ብለክ ለዛች ሴት እንግዲህ ለተውካ ሴት መቼም ሴት ለሴቶች ነን ሴት ልጅን እያጥላለሁ ወይ ደግሞ ዝቅ እያደረግኩ አይደለም። ግን በቃ ከእሷ ጋር መቀጠል አልችልም፣ አቡራት መሆን አልችልም ብለህ ነው አደለም? ወደ ሄሉ ህይወት የገባኸው። ሄሉ ምንም ያልስተት ብትሰራ፣ ፍቅር ደግሞ አሸናፊ ነው። ለይቅርታም ለሁሉም ነገር እንዴት ቸኩለክ ደውለላት ነው ያልካት? እንዴት ነው ልብህም ያልተሰበረው? ህመምህን ሳናየው፣ ቁስልህን ሳናየው፣ ለፍቅር መጎዳትን ሳናየው ለመካስ ወደ ድሮ ክሮጥክ ሲቀጥል፣ ከልጅቷ ህይወት አልወጣህም ነበር ማለት ነው። እሷ እንደ ተጠባባቂ ነው ያለኸው። በቃ እዚህ ጋር ብጎዳ እሷ አለች፣ እሷ ብትጎዳ ብለክ በሴቶች ላይ ህይወት የተጫወትክ ነው ማለት ነው። ያብሰራ ያብሰራ የምትባለው ልውልን ነበር። እስካሁን ድረስ ስናገርም ስናደድበትም የነበረው ቢያጠፋም ምን ቢልም ፍቅረኛ ሄሉ እንጂ እች ልጅ አይደለች። ይብቷል ሲቀጥል፣ እንዴት ነው ቶሎ ባስቸኳይ ደውለህላት ከጎን እንድትሆን ይፈለግከው በጣም ህመምህን ታስረሳ ካደለች እንደ እንዴት ነው እንደዚህ እንደቀልድ ያየው ፍቅር ማለት ነው። በጊዜ ስለሄድክ ወይ ደግሞ ቤተሰቦቿን ስላከበርክ ያያ ነገር ትልቅ ቦታ ሊሆን ይችላል፣ ግን ይሄ ተገቢ ነው ብዬ አላስብም። በዛ ደግሞ ይሄን አድርግ ይልሻለሁ ብለ ወቃሽ መሆን የለብም ሁል ጊዜ ማለት ነው። ነገ ብትጠላ እንዲ እንዲያደረግኩልሽ እንዲ እንዲያደረግኩልሽ እንዲገዝች ልትላት ነው፣ ስም ስጣት ነው። ይሄ ነው እኮ ችግራችሁ፣ ትንሽ ላደረጋችሁት ነገር ትልቅ አድርጋችሁ የምታዩት ወንዶች ማለት ነው። ፍቅር ያሸንፋል፣ መከባበር፣ ትዕግስት ያስፈልገዋል። አንድ እንኳን ህመምህን በዛች መቅሰፍቱ ሳታሳይ ደውለህ ነይና ከጎኒ ሁኝ። ከዚህ በኋላ ሄሉ ከኔ ገባህ ተቀማጭ ነበረች እሷ። ከሄሉ ስታጣ ከሷ ከእሷ ስታጣ ከሄሉ ጋር ያድስ ይላል እንዴ፣ እንዴት ነው ፍቅርህን ታዲያ፣ ህመምህን ታዲያ የምናውቀው፣ አስመሳይ ነክ ማለት ነው። ለእኔ አስመሳይ ነክ ሄሉ፣ ምንም ያህል ታጥፋ፣ ስተቷን አውቃ ይቅርታ ይጠየቀች ነው ደግሞ፣ ያም ተንካሴስ ነው። እንደዚያ አድርጎ ባላወቀችው ነገር ያስደረገው ከብቷል። ሲቀጥል ሶስተኛ ወገን አያስፈልግም። አንተም ያልጨረስከው ጉዳይ አለ። እሷ ብቻ አይደለችም። እሷ እሺ ወንድሜ ነው እያለች ያው የነገረችን ነው የምናውቀው ጉዳይ ነው እንበል። ያንተ አልበዛም እንዴ? እንዴ ያንተ ነው የበዛው። ሲቀጥል ለምንድን ነው የበዛው ብለህ አልተፋታችሁም፣ አልተለያያችሁም። አሁንም እጅ ለእጅ ተያያዛችሁት። እሷም ያቺም ማለት ካንተ ላስ አልወረደችም ሄሉ ይኸው እየተንከራተተች ነው። በፍቅር ፍቅር በጣም ሰባሪ እኮ ነው። አንዳንዶቻችሁ ደግሞ አላችሁ እንዳለ መኪና ገጭቶታልና ከሱ ጋር ተመለሽ የምትሉት ማለት ነው። ሄሉ በፍቅር ምታመን ሴት ነች። የፍቅር ሰው ነች። በፍቅር ምታምን ሴት ነች። አንድ ሴት ልጅ እስኪ ቆርጥላት ድረስ በፍቅሩ ትጎዳለች፣ ትሰበራለች፣ ትንበረከካለች። ጥላው ስትሄድ ነው ጥላው የምትሄደው ትመለስም የሄደች ቀን የሌላ ሰው እጅ የጨበጠች ቀን መስገባበት ታጣለክ። እያለች አብራ ከጎን እያለች ድካምህንም ህመምህንም ድክመትህንም ችላ አብራ እያለች አልተታየህም። የሌላ ሰው መነጽር ውስጥ ነው ያለኸው። አሁ ነገ አንድ እጇን ሰው ይዟት ቢሄድ ታወካለክ። መትክ ዛሬ ደውለህላት ሩጣ እንደመጣችልክ ደባሪ ነገር ነው ያደረከው። ጥሩ ነገር አላደረክም። ለማስቀናትን ብለህ ከሆነ እንትን ለማለትም ይሄ ደስ አይልም። እንትንን በእንትን መመለስ ጥሩ ነው ብዬ አላስብም። እጅ በጣም የሚያሳዝነው እንዴት ነው ልቧ የምትሰብረው? በዚህ መልኩ የአንቺ ትንሽ ነገር አድርገህ እንደ ትልቅ ነገር ቆጥረህ ያንተ ሲሆን ምንም ችግር የለውም። አይደለም ደ ትዕግስት ይኖረ መከባበር ይኖረክ። ለምታደርገው ነገር እያንዳንዱ ተጠንቀቅ። ፍቅር ካልገባክ እንግዲህ ምንም ማድረግ አንችልም። ነውር ነው ያደረከው ነገር፣ በጣም ነው የሚያስጠላው። ከምር ነው ልክ እንዲ። ምክንያቱም እየፈለክ ነበር ሲጀመር፣ ማለት ነው አንድ ቀን ስህተት እንደዚህ ይኖራል ብለን እያሰብክ ነበር። አስመሳይንክ ይ ከምር እኔ ዚከልውል ጋር የአብስራ ጋር ህይወት አይታሰብም። ህይወት አይታሰብም በቅ ህይወት በሱ ግልብጥ ብጦሽ ናት። እንደፈለገ የሚጫወትብሽ እንደፈለገ እንደፈለገ የሚያደርግ ከሆነ ይህን አትመኝ። የእውነት እቴነምልሽ እ ህይወት መቀለጃ አይደለም። መጃጃል ነው እንዲያስገው። ሲጀመር ንዴትን አላሳየህም። ምኑ ጋር ነው እየተናደድከው? ምኑ ጋር ነው ስለ ፍቅር የገለጽከው? ምኑ ጋር ነው ህመምን አየ ነው ምኑ ጋር እንደምትደሳየን ደውለህ እስከ መጥራት ድረስ። ይህ ነው ፍቅር እንዴ። አሁን ነው መንቀት ያለብሽ። ከነቃሽ አሁን ንቂ። እግዚአብሔር ሲያጋልጠው ነው አንቺ ምክንያት አድርጎ ሲያጋልጠው ነው እንዴ፣ በጣም ነው ክብርሽ የሚነካው። ይሄ ለምንድን ነው የምናጨቅሽ? ለምንድን ነው የሚገፈትርሽ? እመታሽ ነበር ሁሉ የሚለው ለምንድን ነው ሲጀምር። ማን አዘዘክ ልትመታት? አፈቀርካት እንጂ ወለድካት እንዴ? ስዳደግ እንዴ፣ በጣም የሚያሳዝን ነው። ፍቅር አላሳየህም፣ ፍቅር የለህም። የፍቅር ግንባታህን በውሸት የምትገነባው አንተ አስመሳይ ነክ። እንዳንተ አስመሳይ ሰው ደግሞ አላየንም። የሰው አስመሳይ ድሮም ጀምሮ አላማርከንም። ልጅቷን አትጉዳ። ከህይወቷ ውልቅ ብላ ውጣላት።